በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በጥቅምት ሃያ አምስት በስንክሳር ታስበው የሚውሉ ቅዱሳን ቅዱሳትና የወንጌል ንባባት ዘነግ ምስባክ መዝሙር መቶ አስራ አምስት ከቁጥር ስድስት እስከ ሰባት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር አብሔር እግዚኦ አነ ገብርከ ገብርከ ወልደ አመተከ። የቅዱስ ማቴዎስ ወንጌል ምዕራፍ አስር ከቁጥር ሰላሳ ሁለት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያት ባለው አባቴ ፊት እመሰክርለታለሁ።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 እንግዲህ ወገባችሁን በእውነት ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህም ሁሉ ጋር የሚንበለበሉ የክፉን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነትን ጋሻ አንሱ፣ የመዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ ይኸውም የእግዚአብሔር ቃል ነው። በጸሎትና በምልጃ ሁሉ ዘወትር በመንፈስ ጸልዩ። ከዚህም ጋር ስለ ቅዱሳን ሁሉ ለመጸለይ ሁል ጊዜ ትጉ። ለእኔም ቃልን እንዲሰጠኝ አፌንም ከፍቼ የወንጌልን ምስጢር በግልጥ እንድናገር ጸልዩልኝ። ስለ ወንጌልም በእስራት መልእክተኛ የሆንሁ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ጸልዩ። እናንተም ዜናዬን እንድታውቁ የምንወደው ወንድማችን የታመነ እግዚአብሔር አገልጋይ ቲኪቆስ የምሠራውን ሁሉ ያስረዳችኋል። ዜናዬን ታውቁ ዘንድ ልባችሁም ይጽናና ዘንድ ስለዚህ ወደ እናንተ ላክሁት። ከአባታችን ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስም ከእምነት ጋር ሰላምና ፍቅር ለወንድሞቻችን ይሁን። ጌታችን ኢየሱስ ክርስቶስን ባለመጥፋት ከሚወዱት ሁሉ ጋር ጸጋ ይሁን አሜን። በሮሜ ተጽፋ በቲኪቆስ እጅ ወደ ኤፌሶን ሰዎች የተላከች መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ከቁጥር 10 እስከ 18 ያለው ኃይለ ቃል እንዲህ ይላል፤ ሕይወትን የሚወድ መልካሞችንም ቀኖች ሊያይ የሚሻ አንደበቱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። ከክፉ ይራቅ መልካምንም ያድርግ፣ ሰላምን ይሻት ይከተላትም። የእግዚአብሔር ዓይኖች ወደ ጻድቃኑ ናቸውና ጆሮቹም ወደ ልመናቸው ናቸው። የእግዚአብሔር ፊት ክፉ ወደሚሰሩ ሰዎች ናት። በጎንም ለማድረግ ብትቀኑ ክፉ ሊያደርግባችሁ የሚወድ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። የሚያስፈራራችሁንም አትፍሩ አትደንግጡም። ነገር ግን በፍጹም ልቡናችሁ እግዚአብሔርን አመስግኑት። በእናንተም ስላለች ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ ተዘጋጅታችሁ ኑሩ። ሥራችሁንም ክፉ አስመስለው የሚያሟችሁ ሰዎች ቢኖሩ ስለ ክርስቶስ ከምትሠሩት ከስራቸው ደግነት የተነሳ የሚያሟቸው ሰዎች ያፍሩ ዘንድ በቅንነታቸውና እግዚአብሔርን በመፍራት አካሄዳችሁን አሳምሩ! ክፉ ከምትሰሩ ይልቅ መልካም ሥራ እየሰራችሁ የእግዚአብሔርንም ፈቃድ እየተከተላችሁ መከራ ብትቀበሉ ይሻላልና ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 11 ከቁጥር 23 እስከ 27 ያለው ኃይለ ቃል እንዲህ ይላል። በደረሰ ጊዜም የእግዚአብሔርን ጸጋ አየና ደስ አለው። በፍጹም ልባቸውም በእግዚአብሔር ጸንተው ይኖሩ ዘንድ መከራቸው ደግሰው መንፈስ ቅዱስ ያደረበት ሃይማኖተኛም ነበርና በጌታችን አምነው ብዙዎች አሕዛብ ተጨመሩ። ከዚህም በኋላ በርናባስ ሳውልን ሊፈልግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ ወሰደው። በቤተ ክርስቲያንም አንድ ዓመት አብረው ተቀመጡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተብለው ተጠሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስባክ መዝሙር ዘጠና አንድ ከቁጥር 12 እስከ 13 ጻድቅ ጻድቅሰ ከመበቀልት ይፈሪ ወይበዝህ ከመዘግባ ዘሊባኖስ ትኩላን እሙንቱ ውስተ ቤተ እግዚአብሔር የቅዱስ ማቴዎስ ወንጌል ምዕራፍ አምስት ከቁጥር አንድ እስከ ዐሥራ ሰባት ያለው ኃይለ ቃል እንዲህ ይላል። ብዙ ሕዝብም ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ደቀ መዛሙርቱም ወደ እርሱ ቀረቡ። አፉንም ከፈተ፣ እንዲህም ብሎ አስተማራቸው። በመንፈስ ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሃን ብፁዓን ናቸው እነርሱ ምድርን ይወርሳሉና። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው እነርሱ ይጠግባሉና። የሚራሩ ብፁዓን ናቸው እነርሱ ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው እነርሱ እግዚአብሔርን ያዩታልና። ዕርቅን የሚያደርጉ ብፁዓን ናቸው እነርሱ የእግዚአብሔር ልጆች ይባላሉና ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በሚሰድቧችሁና በሚያሳድዷችሁ ጊዜ ስለ እኔ እየዋሹ ክፉውን ሁሉ በሚናገሩባችሁ ጊዜ ብፁዓን ናችሁ። ደስ ይበላችሁ፣ ሐሴትንም አድርጉ፣ ዋጋችሁ በሰማያት ብዙ ነውና ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ አሳደዋቸው ነበርና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን እንግዲህ በምን ይጣፍጣል? እንግዲህ የሚጠቅመው የለም፣ ሰዎች ወደ ውጭ አውጥተው ይጥሉታል በእግራቸውም ይረግጡታል እንጂ። እናንተ የዓለም ብርሃን ናችሁ። በተራራ ላይ የተሰራች ከተማ መሰወር አይቻላትም። ከእንቅብ በታች ሊያኖሯት መብራትን አያበሩም፣ በመቅረዟ ላይ አኖረዋት በቤት ላሉት ሁሉ ታበራለች እንጂ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑት ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።